ኢትዮጵያ በዛ ዘመን ጦርነት ቢነሳ ለመስዋዕትነት ዝግጁ የሆነ አሁን ደግሞ የማደግ ቁጭት ቢያድርበት መቀነቱን ለመፍታት ያልሳሳ ትውልድ አስተናግዳለች። ከዚህ ወኔና መነሳሳት ፊት ደግሞ አስተባብሮ የሚመራ መሪ የመሪውን ልብ አድምጦ የተከተለ ሕዝብ መኖሩ አያጠያይቅም። ይህ ትናንት ትናንት በዓድዋ ዛሬ በአባይ ነገ ደግሞ በባህር በር የሚደገም የትውልድ የአርበኝነት ታሪክ የመሪዎቹን የጥበብ ፍሬ መሆኑን በርካቶች ይስማሙበታል። የማንኛውም የሀገር ግንባታና ልማት ሂደት ግልጽ የማደግ ራዕይ ያለው መሪ ሚና ትልቅ ቁልፍ መሆኑም የዓለም እውነታ እንደሆነ ዛሬ ማን ይደርስባቸዋል የሚባሉት እነ ደቡብ ኮሪያ፣ ቻይናና ሲንጋፖር የመሳሰሉ ሀገራት ማረጋገጫ ናቸው። በድህነት ላይ ያመፁ በመሪያቸው እምነት ጥለው በዚህ ዙሪያ የተሰበሰቡ ጉልበቶች ዛሬ ሀያላን ሀገራት ሊገዳደሯቸው ቢመኙ ሁለቴ እንዲያስቡ የሚያደርግ አቅም ተፈጥሯል። ከጦርነት በኋላ ሀገር ደቡብ ኮሪያ በዓለም አንደኛ ድሃ ሀገር ነበረች።

ህዝብ መሪውን ከመከተል ባሻገር ራዕዩን ተረድቶ በባለቤትነት እንዲነቃ ማድረግ የስኬት ዋናው መንገድ ነው የሚሉት ብዙዎቹ የለውጡ እውነተኛ ሞተር መሆን ማለት ይህ ነው ይላሉ። ኢትዮጵያም ዘመናትን ያሻገረ የህዝብና መንግስት አብሮ ለብሔራዊ ጥቅም በትብብርና በአንድ ልብ መቆም ዘመኑ የሚጠይቀው አርበኝነት መሆኑም ይነሳል። የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሬን ማቅረብ እፈልጋለሁ። በኢኮኖሚም ከሚመጣው የጃዙር ቅኝ ግዛት ለመላቀቅ አቅም የሚፈጥሩ ጉልበት የሚያጠናክሩ ጅምር ስራዎችም ይህን ትብብር የሚጠይቁ ናቸው።